ፋቲሃን ያልቀራ ሰው ሶላት የለውም ተብሏል። ኢማሙ ስጁድ ላይ ሆኖ ብደርስ ተክቢረተል ኢሕራም ብቻ አድርጌ ነው ኢማሙን የምከተለው እዚህ ላይ እንዴት ይታያል የሚል ጥያቄ። ለሶላትል ጀማዓ ወደ መስድ ስንገባ ወይም ሰዎች ወደሚሰግዱበት ቦታ ስንሄድ፣ አሰጋጁ ኢማሙ ሰጋጆች ባሉበት ሁኔታ ላይ ነው ከእነሱ መቀላቀል የሚጠበቅብን ቆመው ከሆነ ገብተን ቆመን ሶላት ውስጥ ተቆሞ የሚደረገውን እናደርጋል ቁጭ ብለው ከደረሰን ወዲያው ተቀላቅለን ቁጭ ብለን ቁጭ ተብሎ የሚደረገውን እናደርጋል። ስጁድ ላይ ካሉ ወዲያው ስጁድ ውስጥ ኢማሙ ስጁድ ላይ ከሆነ ወዲያው ስጁድ ውስጥ፣ ሩኩዕ ላይ ከሆነ ሩኩዕ ውስጥ፣ ተሸሁድ ላይ ከሆነ ተህያ ላይ ከሆነ ቁጭ ብለን ተህያ ወደ መቅራት እንገባል። ኢማም ሲሰግድ ሲደርሱ እሱ የሚያደርገውን አድርጉ ተብሏል በሐዲስ። ወደ ሶላት ስትሄዱ ቀስ ብላችሁ ሂዱ፣ የደረሳችሁበትን ስገዱ፣ ያለፋችሁን ቀባውጡ ተብሏል። ኢማሙ ቆሞ ከደረሰን ሐርመን ፋቲሓን ቀራል። ከጨረስን አልሐምዱሊላህ። ካልጨረሰን ሳንጨርስ ርኩዕ ወርዶ ይነሳል ካለን ትተነው ርኩዕን ወርዳል። ከዛ በኋላ በቆመበት ደርሰን ፋቲሓ ከቀራን ሙሉ ረካዓ ይታሰብልናል። ርኩዕ ላይ ከሆነ የደረስነው አልያ ደግሞ ቆመን ፋቲሓን ጨርሰን መቅራት የምንችልበትን ያክል ጊዜ ካላገኘን እጅግ በጣም ብዙሃኑ ፊቅህ ሊቃውንት ዘንድ እዚህ ጋ የፋቲሓውን ጉድለት ኢማሙ ይሸፍናል። ርኩዕ ላይ እና ከዛ በፊት ከደረሱ ከተቀላቀሉ እንደ ሙሉ ረክዓ ይታሰባል የሚል አቋም አላቸው። የተወሰኑ ሊቃውንት ቆመን ተክቢረተ ሊሕራም አድርገን ፋቲሓን እስካልቀራን ድረስ ይህ ረክዓ አይታሰብም፣ እንዲሁ ኢማሙን ለመከተል ያክል ስዩድ ላይ ተህያ ላይ ስናገኘው አብረን እንደምንገባው እንገባለን እንጂ ተቆሞ ሙሉ ፋቲሓ ያልተቀራበት ረካ አይታሰብ የሚል አቋም አላቸው። ይህ የተወሰኑ የሐዲስ ሊቃውንት አቋም ከጥንቃቄ አንጻር የሚሻለውም ርኩዕ ከማድረጉ በፊት ከኢማሙ ጋር ተቀላቅለን ቆመን ፋቲሓን መቅራት ከቻለን አንድ ረካ ተብሎ ይታሰባል። ከዚ በኋላ የጎደሉን ረካዎች ካሉ ኋላ ላይ ቀ አውጣት የመጀመሪያ ረክዓ ከነበረ ከኢማሙ እኩል ማሰላመት ይቻላል። ርኩዕ ራሱ ላይ ከደረሰን ርኩዕም ላይ ቢደረስ ፋቲሓ ካልተቀራ እንደ ርኩዕ አይቆጠርም በሚለው በተወሰኑ የፍቅህ የሐዲት ልጋውን ተስተያት መሰረት እንኳ ቢኬድ የአንድ ረክዓ ዘንበለን ኢማሙን ለመከተል አብረን እንገባና ኋላ ላይ ተነስቶ ከባ ይወጣል። በብዙሃኑ ፊቅህ ሊቃውንት አስተያየት መሰረት በትክክል ሩኩዑ ላይ ከተደረሰ ፋቲሃውን ከባ ይቀራ፣ ከዚያ በፊት የነበረውን ኢማሙ ይሸፍናል በሚለው መሄድ ይቻላል።